ሰላም ሰላም ውዶቼ እንዴት ናችሁ? ዳናችሁን ያለው ማለት ነው። ዛሬ ኮቸሬ እየሰራሁ ነው። ለምሳ ማለት ነው። ዛሬ የሰራሁት ኮቸሬ ላሳያችሁ። እንግዲህ ያው ስተመጀመሪያው ጀምሬ አልቀረጽኩም ማለት ነው። ውዶቼ ግማሹን አሳያችኋለሁ ማለት ነው። በመጀመሪያ ምስር አጥቤ ቀቀልኩት ማለት ነው። ምስሩ ትንሽ ተበሰለ በኋላ ሩዝ ማለት ነው። ሩዙን ትንሽ አጥቤ ዘፍዝፌው ነበርና ከዛን በቀቀልኩበት ምስር ትንሽ ከበሰለ በኋላ ሩዝን እዛው አንድ ላይ ቀቀልኩት ማለት ነው። ግን መጀመሪያ ምስሩ የተወሰነ መብሰል አለበት ማለት ነው። እንደገና ደግሞ ሩዛችንን ጨምርና አንድ ላይ ይበስልና ሲበስል እናጠነፍፈዋል ማለት ነው። ማካሮኒውን ደግሞ የብቻ ነው የቀቀልኩት ማለት ነው። የብቻ ነው ማለት ነው። መኮረኒ ነው የቀቀልኩት። እንደገና ደግሞ በላሊት እንትን ብያለሁ ማለት ነው። የብቻው ነው በላሊት፣ ይሄ በላሊት ነው የቀቀልኩትና አሁን አንድ ላይ ቀላቅያቸዋለሁ ማለት ነው ውዶቼ። ስጎ ለራሱ ሰርቼለታለሁ ማለት ነው። እንደምታውቁት ሽንኩርት እየሰራሁ ነው። ሽንኩርት ጠዌር ጠዌር ከተፌ እንትን እያልኩ ነው ማለት ነው ውዶቼ። እዚህ ደግሞ ሱሱ እየሰራሁ ነው፣ እያተከደለ የዚህ ማባያ ማለት ነው ብዬ ይህን ሽንኩርቴን እንደ ይህን በመሰለ መልኩ ቡኒ ካረ ነው ማለት ነው። አያችሁት? ቡኒ ካረ ነው ማለት ነው። እንትን ያልኩት ማለት ነው። እንደገና ደግሞ ዝም እንዳልኳቸው ሱሴን እየሰራሁ ነው። የዘር ማባያ ማለት ነው። ይህን ይመስላል ከመጀመሪያው ለመቀረጽ እንትን አላልኩም ማለት ነው ውዶቼ። አያችሁት? ይሄንን ደግሞ ሽንኩርት እና ቃሪያ አቁላለቼ ቆንጆ አድርጌ አቁላልቼ ማለት ነው። ጀንጀቤል ነጭ ሽንኩርት ጨምሬያለሁ። እንደገና ቲማቲሙን ታጭቼ ማለት ነው። ትንሽዬ ሳልሳ ጨምሬበታለሁ ሳላበዛና ቅመም ማለት ነው። ቅመም ብዙ ሳናበዛ ትንሽ ትንሽ ማለት ነው። ይህን ይመስላል ማለት ነው። የኮቸሪያችን ማባያ ሶሳችን ይሄ ነው ማለት ነው። ውዶት ከእናንተ ደግሞ ላይክ እና ሰብስክራይብ ሸር እያደረጋችሁ ቤተሰብ ሆኖ አበረታቶኝ ማለት ነው። ሬ ነጥደዋለሁ ማለት ነው ይሄ ሁሉንም እንዳልኳችሁ ሁሉንም ጨርሻለሁ ማለት ነው። አንድ ላይ አቀላቀየው ነው ምስሩንም፣ መከሮናውንም፣ በላሊቱም ማለት ነው። ይሄ ሶስት አይነት ነው ማለት ነው። እሱን አቀላቀያለሁ አሁን የጠበስኩት ሽንኩርት አያችሁት አይደለ? የዚህ የጠበስኩበትን ሽንኩርት እዚህ ላይ አደርግበታለሁ ማለት ነው። እና ወዳችዬ የጠበስኩበት ዘይት ይሄ ነው ማለት ነው። ጣዕሙ በጣም ቆንጆ ያደርገዋል ማለት ነው። ትንሽም ሽንኩርት እንትን እንልበታለን። አያችሁት? እንደዚህ አድርጌ ነው ማለት ነው። ከታች ምንም ነገር የለውም። ምንም ነገር የጨመርኩት ነገር የለም ማለት ነው። ከነ ሩዙ በላሊት ያው ተቀቅሎ አልቆለታል። ይሄ ዘይት ብቻ ከላይ እየጨመርኩበት ነው ማለት ነው። እንደዚህ አድርጌ ሲጨርስ አሊሙኒየም ፎይል እናደርገውና ቀስ ብሎ ላበቱ ጥምስ ተምትን ስተሚል ድረስ ማለት ነው ይበስላል ማለት ነው ውዶቼ። ከዛ ላበቱ ወደ ላይ እንትን ይላል። ሽንኩርቴን በዚህ መልኩ አደርግበታለሁ ማለት ነው። ሁሉንም ሽንኩርት እኔ አላደርግም። የፈለገ ሰው በኋላ እንትን እያለ መብላት ይችላል ማለት ነው። ሽንኩርቱ ደግሞ ናሽፍ እንዲሆንላችሁ ሽንኩርቱን ስጠብሱ ትንሽ እየጨው የመድረቅ ባህሪ ያለው ከሽ ከሽ ይላል ማለት ነው። ሽንኩርቱ የሆነ ከሽ ከሽ ይላል ማለት ነው። በጣም ቆንጆ ነው ማለት ነው። አሁን ይሄን ደግሞ ምንድን የማደርግበት አልሙኒየም አደርጋለሁ ማለት ነው። ወጥቼ እንደዚህ አድርጌ እንትን እለዋለሁ። በነገራችን ላይ ኮቸሬ ማለት ነው በጣም አሪፍና ተወዳጅ ነው። ቆንጆ ነው፣ ቆንጆ ምግብ ነው። ሰርታችሁ ሞክሩት። በውጭን በሀገር የሚያላችሁ ሰርታችሁ ሞክሩት ማለት ነው። በጣም አሪፍ ምግብ ነው፣ ይጣፍጣል። ይሄን አልሙኒየም አደርጋለሁ ማለት ነው። ወይ ያቻለ እንደዛ አድርገን እንለዋለን። ይሄው በዚህም መልኩ እሳቱን ቀንስ አድርጌ ነው ማለት ነው። ይሄ ስጎይም በስሎልኛል እንደምታውቁት ቆንጆ የሆነ ስጎይ በስሏል ማለት ነው። እንም አጠፋዋለሁ። ይሄ ግን ለአብረት እንትን እስከሚል ድረስ እንትን ይላል ማለት ነው። ይበስላል ማለት ነው። ውዶቼ ዘይት ተሰራራኩበት ቆንጆ ላይን ሆኖ ቆንጆ ኮቸሬ ነው ማለት ነው። ይሄ ሽንኩርት የፈለገ ሰው ደግሞ እንትን እያለ ይበላል። አስቀምጠዋለሁ ማለት ነው። ገባችሁ? አንድ ላይ በጎን አድርጌ አቀርበዋለሁ ማለት ነው። እናንተ ሞክሩት፣ ትወዱታላችሁ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ተቀላቀሉ ማለት ነው። ውዶችዬ የዛሬው ይሄንን ይመስላል። ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። አበረታቱኝ፣ ላይክ ማድረጋችሁን አትርሱ። ይህን ይመስላል ዛሬ ኮቸሬ ማለት ነው። በነገራችን ላይ ሰርና ሞክሩት፣ አሪፍ ነው። ነባሮች እንኳን ያው ታቁታላችሁ። በነገራችን ላይ አዳዲስ ለሚመጡ በጣም ቆንጆ ነው። አዳዲሶች አሁን ሲመጡ ምን እንስራ ብለው አይጨነቁም። ምን እንስራ ምንድነው ምንድነው ስሙ ብለው እንትን ያሉ ምክንያቱም ከዚህ ላይ አይት እያደረጉ ይሰራሉ ማለት ነው። ዛሬ ያው ሁሉም በሁሉም ቦታ ሁሉም ሰልጥናል ላይ ማለት ነው። እና ነባሮች ነበሮች ያው አበረታቱ ይጠፋቸዋል ብዬ አይደለም ማለት ነው። አዳዲሶች ግን ይጠቅማቸዋል፣ ግን አበረታቱ ይውዶቼ። ይህን ይመስላል ዛሬ ላይክ ማድረጋቸውን ደግሞ አትርሱ ማለት ነው።